ሰላም፣ ሰላም ውድና የተከበራቸው ዚህ ቲቪ ቤተሰቦች፣ እዚህ ጋር እንግዲህ የምታዩት አሰሪውን ገሎ የተያዘው ሀበሻ ነው ማለት ነው። እንግዲህ እዚህ ውስጥ ተደብቆ ተመልከቱ፣ እንዴት እንዳወጡት ማለት ነው። እንግዲህ ከአሰሪው ጋር በመካ ነው ሳውዲ አረቢያ መካ ላይ አለመግባባት ይፈጠራል ማለት ነው። ደሞዝ ስጠኝ፣ አልሰጥም በሚል በደሞዝ ምክንያት ማለት ነው። እና ይሄ ልጅ እንደ ሰማኑ መረጃ ከሆነ የብዙ ወር ደሞዝ አለበት ማለት ነው። አስሪው ላይ ግመሎች፣ በጎች ምናምን ነው የሚጠብቀው እንግዲህ ፀሐይ ላይ እየተንከራተተ መከራውን እያየ እሱም ገንዘብ ካልተሰጠው እውነት ነው፣ በልጁ መፍረድ አይቻልም ማለት ነው። እነሱ ያሳስቷችኋል። አልገባችሁ? እናንተ እንደተሳሳቱ ነው የሚያደርጓችሁ ማለት ነው። እኛ እንግዲህ ሟች ይሄ ነው ገዳይ ይሄ ኢትዮጵያ ቢጫ የለበሰው ሐበሻ ወንድማችን ነው ሟች አረቡ ደግሞ ይሄ ነው። እንግዲህ አሰሪውን መካ ውስጥ ነው ማለት ነው። ደሞ ሲለው ነገ እንሻአላ ነገ እሰጥሃለሁ እንሻአላ ቡኩራ እያለው ሳይሰጠው ይቀራል ማለት ነው። በመጨረሻ ላይም እንግዲህ ህይወቱን አጥፍቶታል ማለት ነው። ምንም ማድረግ አይቻልም። እንግዲህ አሁን እሱም የሞት ፍርድ ይፈረድበታል። በጣም ያሳዝናል። ምንድን ነው እንግዲህ ካለ ምክንያት አይደለም። እኛ ሀበሾች በተለያየ ነገር ነው አሁን በዚህ ልጅ ምክንያት እንግዲህ ያሳስታሉ እነሱ። እውነቴን ነው መነግሯችሁ፣ አረቦች በጣም ነው የሚያሳስቱት ትላልቆቹ። እውነቴን፣ ትንሾቹ ቅስማችሁን ነው የሚሰብሩ። ክብር የላቸውም። ሴቶቹም ወንዶቹም ያው ናቸው ሲነካ በአጠቃላይ ማለት ነው። እኛ ኢትዮጵያውያን ደግሞ ክብራችን ሲነካብን አንወድም እና ያው ስማችን ድሮ መራራ ነው። ጥፋቱ እንግዲህ ሰውየው ላይ አረቡ ላይ ነው የነበረው ማለት ነው። ቢሆንም ግን ስለገደለ ያው ሕጉ ስለሆነ ይሄም ወንድማችን ይገደላል እና ካለ ምክንያት አይደለም አጣርቻለሁ ማለት ነው። በዛ ምክንያት ተመልከቱ፣ ቤቱ እንዴት እየመታ እንደሆነ አረቡ በር እየሰበሩ እየገቡ ናቸው ማለት ነው። ፖሊሶች በየሀበሻ ሀበሻ ቤት መካ፣ ሪያድ፣ ሳውዲ በየ ቦታው ሳውዲ አረቢያ ውስጥ አለ። በጣም ግን መካ ላይ ና አካባቢዎቿ ጅዳ ውስጥ ነው አፈሳ ያለው ማለት ነው። በዚህ አጋጣሚ ኢትዮጵያን በአጠቃላይ ራሳችሁን ጠብቁ፣ ከቤት እንዳትወጡ ማለት። ቤትም እየሰበሩ ነው እየገቡ ግን ለማንኛውም ስራ ቦታ ያላችሁ ስራ ቦታ ብትሆኑ ሴቶችም ማለት ነው። ኢጃዛ ቤት፣ እረፍት ቤት ባትሆኑ ደግሞ ወንድ እና ሴት አንድ ላይ ደግሞ እንዳትገኙ፣ በጣም የጠበቀ ነው። እንግዲህ ልጁ ጠፍቶ ነበረ ከተደበቀበት ቦታ ወጥቶ ተይዟል። ያው ማምለጥ አይቻልም። እንዴት እንዳወጡት እንዴት እንደተያዘ ተመልክታችኋል ማለት ነው እና ፈጣሪ ሰብር ይስጠን፣ ነው ምንደው እውነት ትግስቱን ይስጠን። መዳን ያለን ብቻ በስደት ላይ ያለኑ ና እኛ ወደን አይደለም፣ ሳንውድ ነው። እነሱ የሚያሳስቱን ሳን ውድ ነው ሁሉን ነገር የሚያደርጉብን ማለት ነው። ና በጣም ከባድ ነው እንግዲህ በጣም ያሳዝናል። ኢትዮጵያን በመግደል አንድ ቁጥር ነን በሳውዲ አረቢያ ላይ። እንዲሁም ደግሞ ሰራተኛ ኢትዮጵያንን አትቅጠሩ እየተባለ በሴቶቹም ተነስቶ ነበረ በወንዶቹም ይሄ የታወቀ ነው፣ አዲስ ነገር አይደለም ሲጀመር ባለፈውም እንደነገርኳቸው አንድ ኢትዮ ሁለት ኢትዮጵያዊ ወንድማማቾች ማለት ነው እነሱም እንደዚህ መጠጥና ሌላ ነገር ማለት ነው አድንዛዥ ነገር ይዘው መጥተው ገንዘብ ስጠኝ በማለት አልሰጥም በማለት ሁለት ወንድማማቾች እንግዲህ አንድ ላይ የሞት ፍርድ ተፈርዶባቸዋል በሳውዲ ላይ ማለት ነው ምክንያቱም አልሰጥም ሲላቸው እሱን ገደሉት በጩቤ ማለት ነው። ያኛው አሁንም ይሄኛው ደግሞ በደሞዝ ነው እንግዲህ ግመል እየጠበቀ ጸሀይ ላይ እየተንከራተተ እንደ ሰማኑ መረጃ ከሆነ መከራውን እያየ ደሞዝ ሲከለከል አስቡት። ትግስታችሁን በጣም ነው የሚያስጨርሱት። እና ይሄ ልጅ በራ፣ በጥም፣ በዚህ በጸሀይ በብዙ ነገር እየተፈተነ ገንዘብ አገኛሉ ብሎ ከሀገሩ ወጥቶ እየሰራ የሰራበትን አልሰጥም ሲለው ደግሞ ያው ያልሆነ ውሳኔ ወስኗል ማለት ነው እንግዲህ ህይወቱ አልፎበታል። ሊያመልጥም ነበረ አምልጦም ነበረ ግን፣ ከተደበቀበት ቦታ ቆፍረው አውጥተውታል። ምክንያቱም እነሱ የትም የትም ጉርጓዱን ቆፍራችሁ ከስር ብትቀመጡ ያወጧችኋል። እንገራችሁ፣ እንደ ኢትዮጵያ እንዳይመስላችሁ። እና በጣም ያሳዝናል። እንግዲህ ወንድማችን ነፍስ ባጸደገነት ይኖር ነው ምን ለው ለሱም የሞት ፍርድ ነው የሚፈረድበት። ለዚህኛው ለሞተውም ነፍሱን በሰላም ትረፍ ለቤተሰብ መጽናናት ያድልልን። የዚህም ህይወት እንግዲህ ያው የሚጠብቀው ሞት ነው፣ ሌላ አዲስ ነገር የሚጠብቀው ነገር እንደሌለ ይሄ እርግጠኛ ነው። ምክንያቱም እንኳን የእነሱን ዜጋ ቀርቶ እርስ በርስ እንኳን ኢትዮጵያ ለኢትዮጵያ እንኳን ሲሆን የራስ እርስ በርስ ራሱ የትኛውንም ዜጋ ይሁን ህይወት ካጠፉ ጭራሽ እንኳን እነሱ ተነክተው ፍርዱ እንደዛ ነው፣ የገደለ ይገደል ነው፣ በሸሪያ ህግ ነው። ያው ይሄ ልጅ የሞት ፍርድ ነው እንግዲህ ሚፈረድበት ማለት ነው። እሱንም ሞት ሲባል በአንዴ ቢሆን ጥሩ ነው። ብዙ ተሰቃይቶ ብዙ ተቀጥቅጦ ብዙ ጨለማ ውስጥ ብዙ ብዙ ነገር ተገርፎ በብዙ መከራ ያውም ይሄ ደግሞ ብዙ ነገር ነው የሚደርስበት። ለምንድን ነው ካላችሁ፣ የራሳቸው ዜጋ ስለሆነ እነሱ። አንድ ዜጋ ማለት በጣም ውድ ነው በነሱ ማለት ነው። አንድ ሰው አለ ምክንያት ህይወቱ እንዲሞት አይፈለግም። እንደ ኢትዮጵያ ሞት ርካሽ ሀገር አይደለም ማለት ነው። ኢትዮጵያ ሞት ርካሽ ነው። እንዳያችሁት በየቀኑ በየጠዋቱ በየማታው ዛሬ ስንት ሰው ነው የዘገብኩት? አይታችኋል አደለም? በደሴ ላይ እህታችንን አይታችኋል በገዛ ዜጋዋ እንደዛ ተደርጋ ተጥላለች። በአሰቃቂ ሁኔታ ተደፍራ ተገላ የተገኘችው መንገድ ላይ ተደብድባ ሰውነቷ ቆሳስሎ በሚያሳዝን ሁኔታ በራሷ ዜጋ ደሴ ውስጥ ተማሪዋ። ያ ወንድማችንም ደግሞ ትላንትና አይታችኋል እንደዛው እሱም እና ስለዚህ ሀገራችን ላይ በቀል ቅድመ አያቱ ከዛሬ አርባ ሶስት አመት በፊት እንግዲህ የጎፋው ልጅ ማለት ነው። ከአርባ ሶስት አመት በፊት አያቶችህ በመባል ባያቶቹ እንትን ተገልሏል። ስለዚህ እኛ ጋር ኢትዮጵያ ላይ እንትን ነው። በሳውዲ አረቢያ ግን እባካችሁ ተጠንቀቁ። በተለይ ሳውዲ ያላችሁ ጥንቃቄ በደንብ አድርጉ። አፈሳ እንደ ጉድ እየታፈሰ ነው። የትም ቦታ ያላችሁ አንድ ችግር ከተፈጠረ ሳውዲ አረቢያ ውስጥ በአጠቃላይ ሀበሻ የሆነ ነገር ካደረገ ከደበደበም ሆነ ከገደለም ሆነ እንዳለ ሙሉ ድፍን ሀበሻ በጅምላ ነው የሚታፈሰው ማለት ነው። ኢጋማ ኖረህ አልኖረህ በአሁኑ ሰዓት በዚህ ችግር ውስጥ ልጁ ብያዝ ሳይያዝ በጣም ነበረ። መካ ውስጥ ነው ይሄ የተደረገ። መካ በአንድ ግር እየቆመች ነው መንገዱ እንዳለ ሁሉ በቃ ሾርጣ ነው ፖሊስ ብቻ ነው። እና ይሄ መደረግ የለበትም እባካችሁ ትእግስት ይስጣችሁ። በቃ ይሄ ልጃውን ስራውን ጥሎ በሄደ አልሰጥም አለ አለባ አደለን እንዲ ለፈጣሪ ሰጡ ላላ ሰጥቻለሁ ብሎ ጥሎት በወጣ ይኸው፣ ያልጠበቀው ነገር አጋጠመው። እሱም እንዲህ ተንከራቱ። ህይወቱ ልታልፍ ነው በሰው ሀገር አስቡት። በሚያሳዝን ሁኔታ ያው እንደውም አረብ ውስጥ ተገላገለ። አንዴ ነው ህይወቱን ያጠፋው። የኛው ደግሞ ብዙ መከራ ደርሶበት ከዛ በኋላ ነው። መጀመሪያ በስደት ብዙ ተንከራቷል። በባህር መጥቶ መከራ አይቶ ከዛ ሲቀጥል ደግሞ እነሱ እኮ በጣም ጨካኝ ናቸው። ይደበድባሉ፣ ይማታሉ። መቶትም ሊሆን ይችላል። አልሰጥም ብቻ ብሎት አይደለም ሊመታውም ይችላል። ገባችሁ? ያን ቪዲዮ ቀርጾ የለቀቀውን ልጅ አላያችሁም? እንደዛ እየቀጠቀጠው ልጁ ካሜራ አድርጎ ፍትህ ሲጠይቅ ካሜራ አድርጎ ነው ያሳየ። ይሄ ልጅም ብዙ ድብደባ ደርሶበት ሊሆን ይችላል ሲመረው ነው ይሄን ውሳኔ የወሰነ እና እግዚአብሔር ከእንደዚህ አይነት ነገር ይጠብቀን። ትዕግስት ይስጣችሁ ወንድሞቼ፣ እህቶቼ። በቃ ታገሱ፣ ያልፋል። ላይ የማያልፍ ቀን የለም ማለት ነው። ብቻ ያሳዝናል እውነት ወንድማችን፣ ፈጣሪ ፈረደብህ። ከባድ ነው።